ኢትዮጵያ የመጀመሪያ ሳተላይቷን ወደ ህዋ አመጠቀች። ኢትረስ ዋን የተሰኘችው ሳተላይት 72 ኪሎ ግራም የምትመዝን ሲሆን ከቤጂንግ 400 ኪሎ ሜትር ርቀት ላይ ከሚገኘው የሰሉት መረጃ ትሰጣለች ተብሎ ይጠበቃል። የሳተላይቷ የመረጃ መቀበያ ማዕከል ከባህር ወለል በላይ 3200 ሜትር ከፍታ ላይ በሚገኘው እንጦጦ ተገንብቶ ለሥራ ዝግጁ ሆኗል። ሳተላይቷን ለማልማትና ለእንጦጦ የሳተላይት መቆጣጠሪያና መረጃ ማዕከል ግንባታ በድምሩ 210 ሚሊዮን ብር ወጪ ተደርጓል። ለዚህም ከቻይና መንግስት 6 ሚሊዮን ዶላር ከኢትዮጵያ መንግስት 20 ሚሊዮን ብር እንዲሁም ከተለያዩ አካላት 10 ሚሊዮን ብር ተገኝቶ የታሰበው ግንባታ እውን መሆን ችሏል። ኢትዮጵያ በስፔስ ሳይንስ ራስን ለመቻል የተለያዩ የልማት እንቅስቃሴዎችን በማድረግ ላይ ስትሆን፣ በቀጣይ ለማከናወን የያዘቻቸው እቅዶች መኖራቸውም ታውቋል። የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት እንዳስታወቀው በቅርቡ መልቲ ሪቨርዝሬሽን የተባለውን ቴክኖሎጂ ለመገንባት ዝግጅቱ ተጠናቋል። የኮሚኒኬሽን ሳተላይት ማለትም ሃይ ሪዞሉሽን ሪሞት ሲን ሳተላይት ይገነባል። መካከለኛ የሳተላይት መፈብረኪያ መገጣጠሚያና ማዋሃጃ መፈተኛ ማዕከልም ግንባታው ይከናወናል። ሳተላይቷ ከቻይና ወደ ህዋ ስትመጥቅ መርሃ ግብሩ ላይ ለመገኘት ከኤፌድሪ የህዝብ ተወካዮች ምክር ቤት፣ ከኢኖቬሽንና ቴክኖሎጂ ሚኒስቴር፣ ከኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት በስፍራው ተገኝተዋል። የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ በርካታ የመንግስት ኃላፊዎችና የተለያዩ የማህበረሰብ ክፍሎችም ከንጋት ጀምሮ በእንጦጦ የሳተላይት መቀበያ ማዕከል በመገኘት ስነስርዓቱን በቀጥታ ተከታትለዋል።